በሀገራችን በተለያዩ ከተሞች የኮሪደር ልማት ስራ እየተከናወነ ይገኛል። በዚህ በማዕከላዊ ኢትዮጵያ ክልልም በሰባት የክላስተር ከተሞች ይሄው ስራ በመፋጠን ላይ ነው። አሁን የምንገኝበት የሆሳዕና ከተማም የክልሉ የአስተዳደርና የፖለቲካ ማዕከል ነው። በዚህ ከተማም 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። ቀድመው የተጠናቀቁ አካባቢዎችም በአሁኑ ሰዓት ለአገልግሎት ክፍት የተደረጉ ይገኛል። እኛም የከተማዋ ነዋሪዎችን አጠቃላይ ስራው ምን እንደሚመስል ዞር ዞር ያለን እንጠይቃለን። አብራችሁን ቆዩ። ጤና ይስጥልኝ። ሰላም፣ እንዴት ኖት? በዚህ እንግዲህ በሆሳዕና ከተማ የኮሪደር ልማት ስራ እየተከናወነ ነው። እንዴት አዩት ስራውን? ስመገታቸው አባባይ ባላው በፊት በጣም ሰውም ባጃጅም ሞተረኞችም ሁሉም በጣም ተጠብቶ የነበረውን አሁን ክፍት ሆኖ ሰው ራሱ በጣም ነው ደስ ያለው። ስለዚህ አሁን በዚህ ተቀጥሎ በዚህ ስራ ተከናውኖ ቢያልቅና ከዚህ ሁኔታ የተሻለውን ነገር ይመጣል ብለን ነው እኛ ደስታችን እያለን። በጣም አመሰግናለሁ። ተመልካቾቻችን፣ እንቀጥላለን። አሁን ደግሞ በሌላኛው የከተማ አካባቢ እየተከናወነ ያለ የኮሪደር ልማት ስራን እንመለከታለን። በዛም አካባቢ የከተማ ነዋሪዎችን አስተያየት እንዲሁ እንጠይቃለን። አብራችሁን ሁኑ። ተመልካቾቻችን አሁን የምንገኘው ደግሞ በዚህ በሆሳዕና ከተማ ዋናው መስመር ላይ ነው በዚህ አካባቢ እንግዲህ በግራና በቀኝ የኮሪደር ልማት ስራው በከፊል ተጠናቆ ለአገልግሎት ክፍት ተደርጓል እዚህም አካባቢ እንግዲህ የከተማ ነዋሪን እናናገራለን አንድ አባት አቁም ያለው ጤና ይስጥልኝ ራስዎትን ያስተዋውቁን እስኪ ወርቁ ድጅዶ ይባላለው መልካም እንግዲህ የኮሪደር ልማት ስራው አካባቢውን ምቹ ማድረግ በተለይ በመሰረተ ልማት አቅርቦት ምን አይነት ሁኔታ ፈጠረ? ከተጀመረ እስካሁን እያየን ነው የምንገባው እያየን ነው የምንገባው እየተሻለ እየተሻለ ለዛሬ ለዚህ ደረጃ ስንደርስ መኪናና ሰው እየተጋፋ ነበረ፣ ቀደም ሲል ይተላለፈ የነበረው። አሁን ሰው የራሱን መንገድ ይዞ ይራመዳል። መኪና የራሱ መንገድ ይዞ ነው የሚሄደው። ምንም ንክኪ የለም። በጣም አመሰግናለሁ። እሺ እሺ እሺ። እኔም አመሰግናለሁ ይህ ፕሮጀክት በሆሳዕና ከተማ አስተዳደር የሚሰራ ሲሆን የአስተዳደሩ ከንቲባ አቶ ዳዊት ጡምዶዶ እዚህ አብረውን አሉ። አቶ ዳዊት ለጊዜዎት ከወዲሁ አመሰግናለሁ። መልካም። አጠቃላይ በሆሳዕና ከተማ እየተከናወነ ያለው የኮሪደር ስራ አፈጻጸሙ ምን ደረጃ ላይ ይገኛል? እንግዲህ እንዳያችሁት ሁለት ፌዝ ነው ያለው። የመጀመሪያ ፌዝ ብለን የወሰድነው የከንቲባ አሻራ ተብሎ ነው የተጀመረው። ነጥብ 6 ኪሎ ሜትር የጀመር ነው እሱ። ሬዲ ወደ 95 ከዛ በላይ ፐርሰንት ላይ ነው ያለው ቀጣይ ደግሞ እሱንም ጨምረን 35 ኪሎ ሜትር አቅደናል። እንደ ክልልም ከፍተኛ ኮሪደር ልማት የሚሰራው እዚህ ነው። ከዚህ አንጻር ሆሳዕና ውስጥ የጀመሩን የመጨረስ ሁለታ ደግሞ አዲስ የጀመረ ቅርብ ጊዜ ውስጥ ለሶስት ወር ውል የገባ ነው። አሁን 45 ቀን ነው። በ45 ቀን እንዳያችሁት ከ70-80 ፐርሰንት በላይ ነው ያለው። ከውል ቀድሞ የሚያርቅ ይመስላል። አሁን ባለበት ግን ከተማ ህዝቡ ደስተኛ ነው፣ እኛም ደስተኛ ነን። ገና ግን እኛ አልሰራንም መስራት አለብን ብለን ወስደናል። እኔም አመሰግናለሁ። የኮሪደር ልማት ስራው ለበርካታ ዜጎች ጊዜያዊና ቋሚ የስራ እድልን ለመፍጠር ያስቻለ ሲሆን በቀጣይ ወር መጨረሻም ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለጠናቀረው ዘገባ ሚካኤል ገዙ ሆሳዕና